ሕይወት በፍጥነት ስትቀያየርብን ዐውሎ ነፋሶች ሲጠናከሩና መጪው ጊዜ ግልጽ ሳይሆን ሲቀር አብዛኛው ሰው ጥረቱን ያቆምና በሕይወት ለመትረፍ ብቻ ተስፋ ያደርጋል። ነገር ግን አንቲፍራጃይልቲ የምንለው ጽንሰ ሐሳብ ሌላ ምርጫ እንዳለ ይነግረናል። አንቲፍራጃይል ማለት እንዲሁ ተራ የስብራት መቋቋም ማለት ብቻ ሳይሆን ከዚያም በላይ ነው። የተለመደውን አስተሳሰብ ዘርዘር አድርገን ስናየው ፍራጃይል ወይም ደካማ የሆነ ነገር በችግር ይጎዳል፣ እንዲሁም ይሰበራል። ለምሳሌ ብርጭቆን መውሰድ ትችላላችሁ። ሮበስት ወይም ጠንካራ የሆነ ነገር ደግሞ ችግርን ይቋቋማል እንጂ በችግር ውስጥ አይለወጥም። ለምሳሌ የብረት ስሪት የሆነ ማንኛውንም ነገር ሊሆን ይችላል። አንቲ ፍራጃይል የሆነ ነገር ግን ችግር፣ ውድቀት ወይም ፈተና ሲያጋጥመው በዚያ ውስጥ ይሻሻላል እናም የበለጠ ጠንካራ ሆኖ ይወጣል። ይህንን ዐውሎ ነፋሱን የሚጋፈቱና ለምን እኔ ከማለት ይልቅ ይህ በምን ሁኔታ ሊያጠነክረኝ ይችላል ብለው የሚጠይቁ ያልተለመዱና በአስተሳሰባቸው ጠንካራ የሆኑ ጥቂት ሰዎች አሉ። ናሲም ኒኮላስ ታሌብ የተባለው ታዋቂ የሂሳብና የሥነ ጽሑፍ ሰው እንደ ጻፈው አንቲፍራጃይልቲ ከመቋቋም ወይም ሪዚሊየንስ እንዲሁም ከጥንካሬ ወይም ሮበስትነስ በላይ ነው። ሬዚሊየንት የሆነው አደጋዎችንና ችግሮችን ይቋቋማል፣ ነገር ግን ተመሳሳይ ሆኖ ይቆያል። አንቲፍራጃይል የሆነው ግን በፈተናዎቹ ውስጥ ይበልጥ ይሻሻላል። በሕይወት አስቸጋሪ ክፍሎች ውስጥ ሥራ ማጣት፣ ያልተጠበቀ ውድቀት እንዲሁም የሪሌሽንሽፕ መቋረጥ አጋጣሚ ውስጥ ወደንም ይሁን ሳንወድ ልንገባ እንችላለን። እናም በዚህ ሂደት ውስጥ ልንሰበር ወይም ልንነሳ እንችላለን። ይህ ቪዲዮ መነሳትን ለሚመርጡ ነው። ታዲያ ይህ ጉዞ እንዴት ጠንካራ እንደሚያደርጋችሁ ማወቅ ከፈለጋችሁ እስከ መጨረሻው አብራችሁ ይቆዩ፣ ምክንያቱም ብዙ ታተርፉበታላችሁ። እግረ መንገዳችሁንም ቪዲዮውን ላይክ እና ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንኖረው ደህንነትን በሚወድ ዓለም ውስጥ ነው። አስተማማኝ ስራዎች፣ ቀለል ያሉ የዕለት ተዕለት ተግባራት እና ምቹ ህይወት እንፈልጋለን። ምንም ነገር ካልተቀየረ ምንም ነገር አይጎዳንም ብለን ማመን እንፈልጋለን። ግን እውነታው ከዚህ የተለየ ነው። ኢኮኖሚ ይለዋወጣል፣ ቴክኖሎጂ ነገሮችን በፍጥነት ይቀያይራል፣ ግንኙነቶች ይከሽፋሉ እና ሰውነታችንን በመጨረሻ ያረጃል። በለውጥ ላይ በተመሰረተ ዓለም ውስጥ ብቸኛው እውነተኛ ደህንነት የመላመድ ወይም አዳፕቴሽን ችሎታ ነው። ይህንን እውነታ ተፈጥሮን ብቻ በማየት መረዳት እንችላለን። በጫካ ውስጥ ያለው በጣም ጠንካራው የዋርካ ዛፍ ከአውሎ ነፋስ የተጠበቀውና ከፀሐይ የተደበቀው አይደለም። ክፍት ቦታ ላይ ቆሞ ለህልውናው በነፋስ በዝናብና በሚያቃጥለው ፀሐይ ላይ ለመታገል የተገደደው ነው። ሕይወት ዘወትር ሰላም ትሆናለች በሚል አስተሳሰብ ብቻ ከኖራችሁ ወይም ለቀላል ነገር ብቻ ከተዘጋጃችሁ፣ ትልቁ ችግር አውሎ ነፋሱ ሲመጣ ሙሉ በሙሉ ልትሰበሩ ትችላላችሁ። ነገር ግን አስቸጋሪ በሆኑ ሁኔታዎች ውስጥ መላመድንና መታገልን ከተለማመዳችሁ ከፈተናው በኋላ በጣም ጠንካራ ሆናችሁ ትወጣላችሁ። ፍራጃይል መሆን ማለት አንድ ትንሽ ግፊት ሲመጣ ወዲያውኑ መውደምና መሰበር ማለት ነው። ሮበስት ወይም ሬዚሊየንት ማለት ደግሞ በግፊቱና በፈተናው ውስጥ ሳይለወጡ መቋቋምና ጸንቶ መቆም ማለት ነው። ነገር ግን አንቲ ፍራጃይል መሆን ማለት ከግፊቱ በኋላ ያለውን ኃይል በመጠቀም ማደግና መላመድ እንዲሁም ይህንን ችግር በእርግጥም እንደ ጥሩ አጋጣሚ መጠቀም ነው ለዛም ነው ታሌብ በድጋሚ ይህን የሚያስታውሰን አንቲ ፍራጃይልቲ ከሬዚሊየንስ ወይም ከሮበስትነስ የላቀ ደረጃ አለው ምክንያቱም አንቲ ፍራጃይል የሆነው ሁል ጊዜ የሚላመድና የሚሻሻል ነው በማለት አእምሮአችሁን ልማዶቻችሁንና ግቦቻችሁን እንደ ጡንቻ አስቡ በምቾት ውስጥ ለስላሳ አድርጋችሁ ከያዛችሁት ይዳከማል ለክብደት ለመቋቋምና ለችግር ካጋለጣችሁት ግን ይበልጥ ይጠነክራል ወይም ያድጋል። ሕይወት ሲፈታተናቸው አንዳንዶች እንቅስቃሴ ያቆማሉ፣ ሌሎች ደግሞ መልሰው ይዋጋሉ። ነገር ግን አንቲ ፍራጃይል ሰዎች እንዲህ በማለት ይጠይቃሉ፣ ይህን ሁኔታ እንዴት ልጠቀምበት እችላለሁ? በማለት ዝም ብለው አይቆሙ፣ ወደፊት መግፋታቸውን ይቀጥላሉ። አንጀላ ዳክወርዝ የተባለችው ሳይኮሎጂስትና የሳይንስ ጸሐፊ ይህንን ታካፍለናለች። ያለ ጥረት የእናንተ ተሰጥኦ ያልተሟላ እምቅ ችሎታችሁ ብቻ ነው። ነገር ግን ጥረት ሲጨመርበት ችግር የለውጥ መሰረት ይሆናል ትለናለች። መከራ በስቃይ የተደበቀ ስጦታ ነው። ስራችሁን ስታጡ ለተሻለ እድል በር ሊከፈትላችሁ ይችላል። ሪሌሽንሺፓችሁ ሲቋረጥ ጠንካራ የሆነውን የራሳችሁን ስሪት ልታገኙ ትችላላችሁ። ሕልሞቻችሁ ሲሰባበሩ በጥልቀትና በግልጽ ዓላማ እንደገና ልትገነቧቸው ትችላላችሁ። ታሌብ እንዲህ ይለናል። ችግር ሊቅነትን ወይም ጂነስን ይቀሰቅሳል። ይህም ማለት ሰላም በሰፈነበት ሁኔታ ውስጥ የአእምሯችንን ሙሉ አቅም መጠቀም አንችልም ማለት ነው። ይልቁንስ አንድ ትልቅ ፈተና፣ ግፊት ወይም መከራ ሲገጥመን ከፍተኛውን መፍትሄ ፍለጋ የአእምሮአችንን ኃይል እንድንጠቀም እንገደዳለን። ውስጣችን ተደብቆ የነበረውን አዲስ የፈጠራ መንገድ፣ ብልሃትና የማሰብ ችሎታ ወይም ጂነስ እንድናወጣ ሁኔታው ያስገድደናል ማለት ነው። ስለዚህ አስቸጋሪ ነገር በሕይወታችሁ ሲከሰት ለምን እኔ ከማለት ይልቅ በዚህ ምክንያት ምን ልሆን ነው፣ ምን ልማር ነው? ብላችሁ ጠይቁ። አውሎ ነፋሱ እናንተን አይፈጥርም፣ ነገር ግን ማን እንደሆናችሁ ያሳያል። ውስጣዊ ጥንካሬያችሁን፣ ችግሮችን የመፍታት ችሎታችሁንና ማንነታችሁን ይገልጣል። ይህንን አንቲፍራጃይል የአስተሳሰብ መንገድ እንዴት መገንባት ትችላላችሁ? በመጀመሪያ እርግጠኛ አለመሆንን አንሰርቴኒቲን ተቀበሉ። ያልታወቀውን መፍራት አቁሙ። አለመረጋጋት ወይም ኢንስቴቢሊቲ እውነተኛ እድገት የሚፈጠርበት ቦታ መሆኑን ተረዱ። በመቀጠል አለመመቸትን ወይም ዲስኮምፎርትን ተለማመዱ። የበለጠ አስቸጋሪ ነገሮች ሲመጡ ሙሉ በሙሉ ዝግጁ እንድትሆኑ ከባድ የሆኑትን ነገሮች አሁን አድርጉ። ዳኮርዝ እንዲህ ትለናለች፣ ግሪት ወይም ጽናት ማለት በጣም ለሚጨነቁለት ነገር ታማኝ ሆነው ለመቆየት ፈቃደኛ መሆን ማለት ነው። በሶስተኛ ደረጃ በውጤቱ ላይ ሳይሆን በሂደቱ ወይም በፕሮሰሱ ላይ አተኩሩ። ማንነታችሁን በማሸነፍ ወይም በመውደቅ ላይ እንዲመሰረት አትፍቀዱ። እናንተ በምትሰጡት መልሳችሁ ላይ እና በጥረታችሁ ላይ ብቻ እንዲመሰረት አድርጉ። አራተኛ፣ ትምህርቱን ማግኘት ተማሩ። እያንዳንዱ መሰናክል ወይም ሴትባክ ፈተና ነው። እናንተ ላይ ለመፍረድ ሳይሆን እናንተን ለማስተማር እንደተፈጠረ እመኑ። እና በመጨረሻም ትናንሽ የነፃነትና የቁጥጥር ቦታዎችን ፍጠሩ። መላው ዓለም ቢከሽፍም እንኳን ልማዶቻችሁ፣ ዲስፕሊናችሁና ውስጣዊ አወቃቀራችሁ ጸንታችሁ እንድትቆዩና ወደ ላይ እንድታድጉ ሊረዷችሁ ይችላሉ። ሙሉ ውድቀትን ተጋፍጠው ከዚያም የተሳካላቸውን ሰዎች አስቡ። ሁሉንም ነገር አጥተው እንደገና የጀመሩ የንግድ ባለቤቶች፣ ከዋናው ቡድን የተቀነሱ ከዚያም ይበልጥ ጠንክረው የሰለጠኑና ተመልሰው ያሸነፉ አትሌቶች፣ በመጀመሪያ ውድቅ የተደረጉ ተደረጉ ስራቸውን እንደገና የጻፉና ታላቅ ነገር ያስጀመሩ የፈጠራ ሰዎች። እነዚህ ግለሰቦች ችግርን በህይወት ከመቋቋም በላይ ለጥቅማቸው ተጠቀሙበት። ታሪካችሁ እስካሁን በትላልቅ የዜና ርዕሶች ላይ ከሌለ በመስታወት ውስጥ ፈልጉት። የእናንተ ሕይወት፣ ውድቀቶቻችሁና አዲስ ጅማሬዎቻችሁ ለእድገታችሁ የግል ቤተ ሙከራዎች ናቸው። ስለዚህም ተጠቀሙባቸው፣ አትደብቋቸው። እነዚህ ሙከራዎቻችሁ የኅፍረታችሁ ምንጭ ሳይሆኑ የኃይላችሁ ምንጭ ናቸው። አሁን ደግሞ የአንቲ ፍራጃይልን አስተሳሰብ ወደ ተግባር እንለውጠው። አንድ አዲስ ልማድ ጀምሩ። በየማለዳው ዛሬ ለየትኛው ፈተና ዝግጁ ነኝ በሚለው ላይ ማስታወሻ ያዙ። አንድ ትንሽ አለመመቸትን መረጡ። መጽሐፍ ማንበብ የምትቸገሩ ከሆነ ትንሽ ፔጅ ማንበብ ሊሆን ይችላል። ብዙውን ጊዜ የምትርቁት ሰው ካለ ከእሱ ጋር በመነጋገር ሊሆን ይችላል፣ ወይም ደግሞ ዝም ብላችሁ በጸጥታ በመቀመጥ። ዕቅዳችሁ ሲከሽፍ ወይም ስትሰበሩ ቆም ብላችሁ አስቡ። አሁን ምን ተማርኩ? ዕቅዴን እንዴት እለውጣለሁ በማለት ራሳችሁን ጠይቁ። የራሳችሁን የውድቀት ዝርዝር ወይም ፌለር ሊስት ገንቡ። መሰናክሎቻችሁን፣ እንዲሁም ከእያንዳንዱ ውድቀት የተማራችኋቸውን ግልጽ ትምህርቶች ተከታተሉ። ይህንን አስታውሱ፣ አንቲ ፍራጃይል ሰው ፍጹማዊ ለሆነ ውጤት አያቅድም። ብዙ እውን ሊሆኑ የሚችሉ ውጤቶችን ያቅዳል እና ነገሮች ሲበላሹ ከሂደቱ ውስጥ ጥቅሞችን ያገኛል። ታሌብ በመጽሐፍ ውስጥ አንድ ትልቅ ቁም ነገርን ይጠቅሳል። አደጋዎችን ከወሰዳችሁና እድላችሁን በክብር ከተጋፈታችሁ ትንሽ የሚያደርጋችሁ ምንም ነገር የለም አደጋዎችን ካልወሰዳችሁ ግን ታላቅ የሚያደርጋችሁ ምንም ነገር የለም በማለት ስለዚህ የተጠና አደጋን ወይም ካልኩሌትድ ሪስክ ለመውሰድ አትፍሩ ከውድቀታችሁ ተማሩ እንዲሁም በዚያ ውስጥ ደጉ ይህ ከዕቅድ በላይ ነው ሙሉ ለሙሉ መለወጥ ነው ኪሳራን የሚፈራ ሰው ሆነው ሊጀምሩ ይችላሉ ነገር ግን ኪሳራን እንደ ነዳጅ የሚጠቀም ሰው ሆነ ያበቃሉ ሪጀክሽን በመፍራት የሚደበቅ ሰው ሆነው ሊጀምሩ ይችላሉ፣ ነገር ግን ሪጀክሽን ጠቃሚ ፊድባክ እንደሆነ አምኖ የሚቀበል ሰው ሆነው ያበቃሉ። በምቾት ብቻ የተገለጸ ሰው ሆነው ሊጀምሩ ይችላሉ፣ በምላሹ በእድገት ችሎታው የተገለጸ ሰው ሆነው ያበቃሉ። አሁን በጥሞና ያዳምጡ። በየቀኑ የሚያስፈራውትን አንድ ነገር አድርጉ። ይህ ቀላል ተግባር ትልቅ ትርጉም አለው፤ ምክንያቱም ወደማይታወቀውና ወደ ፈተናው በተራመዱ ቁጥር አእምሮውን ለአደጋና ለግፊት ያሰለጥናሉ። በዚህም ምክንያት ሊቋቋሙት የሚችሉትን ሊሚት በየጊዜው ይጨምራሉ፣ እና በእርግጥ ሊሆኑ የሚችሉትን ታላቅ ማንነታቸውን ይገነባሉ። ዓለም ደህንነትን፣ የግልጽ መመሪያን ወይም እርግጠኝነትን በእጃችሁ አታስቀምጥም። በተቃራኒው ዓለም ፈተናዎችን ትሰጣችኋለች። እናም የምትወስኑት አንድ ምርጫ አላችሁ፣ መሰበር ወይም መገንባት። መገንባትን ምረጡ። አንቲፍራጃይል መሆንን ምረጡ። የሕይወታችሁ ታሪክ ሊታጠፍ ቢችል ምንም ማለት አይደለም። በነፋስ የሚታጠፍ ዛፍ ጥልቀት ያለውና ጠንካራ ስር ያበቅላል። ስለዚህም ተነሱ፣ አዳፕት አድርጉ፣ ኢቮልቭ አድርጉ እስከ መጨረሻው ስለ